በስመ አብ በወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ስንክሳር ዘወርሃ ጥቅምት 15 አንድ አምላክ በመሆን በአብ ወወልድ ወመንፈስ ቅዱስም ጥቅምት 15 በዚች ቀን ከኒቆሜዲያ አገር ቅዱስ ቢላሞን በሰማዕትነት አረፈ የዚህ ቅዱስ አባቱ ጣዖት አምላኪ ነው እናቱ ግን ክርስቲያን ናት ጥበብን አስተማሯት ከዚህም በኋላ ስሙ አርማላስ ከሚባል ቀሲስ ጋር ተገናኘ እርሱ ክብር ይግባውና የጌታችን ኢየሱስ ክርስቶስ ይህን የቀናች ሃይማኖት አስተማረው የክርስትና ጥምቀትንም አጠመቀው ታላቅ የሆኑ ድንቆች ታምራትን የማድረግ ሀብትን እግዚአብሔር እስከሰጠው ድረስ በጾም በጸሎት ታላቅ ገድል ተጋደለ። በአንዲት ቀንም ለዓይኖቹ መድኃኒትን እንዲያደርግለት አንድ ዕውር ሰው ወደ እርሱ መጣ። ቅዱስ ብላሞንም በአብ በወልድ መንፈስ ቅዱስ ስም እያለ በእውሩ ዓይኖች ላይ የመስቀልን ምልክት አደረገ። ያን ጊዜ ዓይኖቹ ድነው አየዋቸው ጤነኛም ሆነ። ንጉሥም ዓይኖቹ የተገለጡለትን የዚያን እውር ዜና በሰማ ጊዜ ወደ እርሱ አቀረበውና ዐይኖችህን ማን አዳነህ ብሎ ጠየቀው። እርሱም እንዲህ ብሎ መለሰለት፣ ቅዱስ ቢላሞን ፈወሰኝ። እርሱ እጁን በዐይኖቼ ላይ አድርጎ በስመ አብ ወወልድ ወመንፈስ ቅዱስ እያለ በመስቀል ምልክት ማትበብኝ፣ ያን ጊዜ አየሁ። ይህንንም ብሎ እኔ ክርስቲያን ነኝ እያለ በንጉሥ ፊት በግልጽ ጮኸ። ንጉሡም ራሱን በሰይፍ እንዲቆርጡ አዘዘና ቆረጡት። የምስክርነት አክሊልንም በመንግሥተ ሰማያት ተቀበለ። ከዚህ በኋላ ወታደር ልኮ ቅዱስ ብላሞንን አስቀረበው። ስለ ሃይማኖቱም በጠየቀው ጊዜ እርሱም ክርስቲያን ነኝ ብሎ በፊቱ ታመነ። ንጉሡም ብዙ ሸንገላን በመሸንገል አባበለው፣ ብዙ ቃል ክዳንም ገባለት። ባልሰማውም ጊዜ በእርሱ ላይ ተቆጥቶ ድምፁን ከፍ አድርጎ ካልሰማኸኝ እኔ ጽኑ ሥቃይን አሰቃይሃለሁ አለው። ቅዱስ ብላሞንም እኔ ከሥቃዬ የተነሣ ፈርቼ ሃይማኖትን ለውጬ ፈጣሪየን አልክድም አለው። ከዚያችም ቀን ጀምሮ በብዙ ዐይነት ሥቃይ በብዙ ቀኖች ውስጥ ማሰቃየትን ጀመረ። በግርፋት፣ በስቅላትም፣ በባህር ስጥመትም ወደ እሳት በወረወርም የሚያሰቃይበት ጊዜ አለ። በዚህ ስቃይ ውስጥ ሳለ ክብር ይግባውና ጌታችን ኢየሱስ ክርስቶስ ባጠመቀው ቀስ በአርምሌዎስ አምሳል ተገልጸለት እንዲህ የሚል የደስታ ቃል አሰማው። የመረጥኩ ብላሞን ሆይ ደስ ይበልህ እኔ ሰማያዊ መንግሥትን አዘጋጅቼልሃለሁና። የንጉሱ ጭፍሮችም ይህን የደስታ ቃል ሰሙ። ክብሬ ግባውና በጌታችን ኢየሱስ ክርስቶስ አምነው እነርሱ በሕያው እግዚአብሔር ልጅ ክርስቶስ ያመኑ መሆናቸውን በንጉሥ ቤት ገለጡ። በዚያንም ጊዜ ራሳቸውን በሰይፍ እንድቆርጡ ንጉሱ አዘዘ። ቅዱስ ብላሞንም እንድቈርጡት አዘዘ። ከልሄ ጭፍሮች ጋርም እንዲህ ገድሉን ፈጸመ። ቁጥራቸው መቶ 158 ነው። የሰማዕትነት አክለናን በመንግስተ ሰማያት ተቀበረ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለም አሜን። በዚችም ቀን የብላሞን ማህበር የሆኑ የ158 ሰማዕታት መታሰቢያቸው ነው። ደግሞ የሰላቲዮን፣ የአጥራኪዮስ፣ የኢናፍር፣ የአድራኒቆስ፣ የአርሞሊስ የአርሞቅስ የአድማንያ የአርሚስ የቅስት ጾምታ አባት ኢሳያስ የጳውሎስ ረዲ የስላስና የሐዋርያትም ረፍታቸው መታሰቢያ ነው። ለእግዚአብሔርም ምስጋና ይሆን፣ እኛንም በጸሎታቸው ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ጥቅምት 16 ቀን የሚከበረው ዓመታዊ የቅዱሳን በዓላት 12ቱ ቅዱሳን ሐዋርያት ቅዱስ ብላሞን ሰማዕት 158 ሰማዕታት የቅዱስ ብላሞን ማህበር ቅዱስ ስላስ ሐዋርያ ቅድስት ጾመታ ወራዊ በዓላት ቅዱስ ቂርቆስና እናቱ ኢየሉጣ ቅዱስ ኤፍሬም ሰውራዊ አፈ በረከት ቅዱስ ሚናስ ግብጻዊ ቅድስት እንባመሪና ቅድስት ክርስትና። በዚያን ጊዜ ጴጥሮስ መልሶ እነሆ እኛ ሁላችን ትተን ተከተልን እንኪያስ ምን እናገኘ ይሆን አለው ጌታ ኢየሱስም እንዲህ አላቸው፣ እውነት እላችኋለሁ፣ እናንተ የተከተላችሁኝ በዳግም ልደት የሰው ልጅ በክብር ዙፋን በሚቀመጥበት ጊዜ እናንተ ደግሞ በአስራ ሁለት የእስራኤል ነገድ ስትፈርዱ በአስራ ሁለት ዙፋን ትቀመጣላችሁ። ማቴዎስ ወንጌል ምዕራፍ 19 ቁጥር 27 ቁጥር 41 ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበለ ለሁል ጊዜ የሚያገለግሉ አይላፋት መላእክት እያሳሰቡ በችግረ ጊዜ ማቀርበልም ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጸድቃን፣ ትጓን መላእክት፣ ፍጹማን ደናግል፣ እንዲሁም ደጋጋዎች መነኮሳት ወልጅ አዋቂ ሳይለይ የምንሰበስብበትን የጉባኤ ቦታ ባርኩ።